የጥያቄው መልስ የዛሬ ዝግጅት ኢትዮጵያ ላይ በተጣለው የአስቸኳይ ጊዜ አዋጅና በሰብዓዊ መብቶች አያያዝ ላይ ያተኩራል። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ለአድማጮች ጥያቄ መልስ የሚሰጡትን እንግዶች አስተዋውቃ ወደ ዝግጅቱ ክፍል እንዘልቃለን። ከኢትዮጵያ መንግሥት የኮሚኒኬሽንስ ጉዳዮች ጽሕፈት ቤት የሚዲያ ልማት ዳይሬክተር አቶ ታምራት ደጀኔ ከብረስልስ ስብስብ ለሰብዓዊ መብቶች በኢትዮጵያ ዋና ዳይሬክተር አቶ ያሬድ ኃይለማርያም እንዲሁም አቶ ፍስሀ ተክሌ በአፍሪቃ ቀንድ የአምነስቲ ኢንተርናሽናል የሰብዓዊ መብቶች አጥኚ። በጣም ነው የማመሰግናችሁ በአድማጮቼ ስም። ቀጥታ ወደ ጥያቄዎቹ እንግባ። የመጀመሪያው ጥያቄ እነሆ። የኢህአዴግ መንግስት ከአስቸኳይ ጊዜው አዋጅ ፊትም ሆነ በኋላ በሺህ የሚቆጠሩ ዜጎችን አስሯል። ወንጀላቸው ብቻው በነጻ ሀሳብን መግለጽ፣ ብሶትን ማሳወቅ ነው። ይህ ብሶት ወለደኝ የሚል መንግስት ዛሬ ተገልብጦ በዚህ በሚያሳዝን መልኩ ሀሳባቸውን የገለጡ ዜጎቹን ማሰር፣ መግደል፣ መሰወር ምን አስፈለገው? ደግሞም በቅርቡ ተአድሶ ወይም ደግሞ ምህረት አድርገናል በማለት የፈታቸውን እስረኞች ነጭ ካኔቴራ በማልበስ አይደገምም የሚል ጽሑፍ ብላው ላይ የሰፈረበትን አልብሶ ለህዝብ ያሳይታል። የዚህ አይነቱ ስነ ልቦናን የሚፈታተን አገላለጽ ለምን አስፈለገ? ይህስ በሁለተኛው ዓለም ጦርነት ከነበረው የናዚ ጀርመኒ እስረኞችን ከወገብ በላይ ራቁታ አስቀርቶ ሽቦ አጥር ውስጥ ከማሳየት በምን ይለያል? ዴሞክራሲ፣ ሰብዓዊ መብት ለዚህ መንግስት ምንድን ነው? እቻ ሀገር በሰላም እንድትኖር እናንት በአስተዳደር ስር ኃላፊነት የተሰጣችሁ መሪዎች በምን መልኩ ነው ሰላም ሊመጣ የሚችለው ዲሞክራሲ እና ሰብዓዊ መብት ሊከበር የሚችለው ታዲዎስ ከሳን ፍራንሲስኮ ሀይ ትዝታ ለእንግዶችሽ ስለ ኢትዮጵያ ስለሚደረገው ይሄ ታድሶ ስልጠና እየተባለ ሰዎች ስለሚገደዱት እኔ እንዴት ነው ይሄ ስልጠና የሚሆነው ስልጠና እኮ አዲስ ነገር ሰው በፍላጎት ብሎ ሲማር ሲመራመር ነው ይሄ እኮ የሚደረገው ለምን ጠየክ ለምን መብት እንትን ጠየክ ተብሎ ያለው ስርዓት በዱላ ሲያሰቃይ ቆይቶ ሰዎቹ ያለ ፍለጎታቸው እንደሚታየው ኢትዮጵያ ውስጥ አሁን እንግዲህ ያለው ስርዓት ፍርድ ቤቱም፣ መከላከያውም፣ ሁሉም የሱ ነው። በመንግስት ገንዘብ በመንግስት ሰዓት ኦሮሚያና አማራ ክልል ደቡብ ክልል ነው ይሁሉ የሚታመሱ ሰው ተሀድሶውም የሚሰጠው እነዚህ አካባቢ ብሶት የባሳባቸው አካባቢዎች ነው። የሚከላከሉ ሰዎች ወንጀልኛት አይሰማቸውም። ወንጀል አይደለም ወይ? እሺ እንግዲህ ስለ ተሀድሶው ነው ቅድሚያ ልስጥ ለአቶ ታምራት ደጀኔ። በጣም ጥሩ ነው። ተሐድሶን በተመለከተ በሁለት መንገድ ብናየው ጥሩ ይመስለኛል። አንዱን ቀን ጭግበን ከምን ከምናነሳው በአጠቃላይ ተሐድሶ ሲል መንግስት በሀገሪቱ ውስጥ በአጠቃላይ የተፈጠሩ ከመልካም አስተዳደር ከሌሎችም ጋር የተያዙ ጉዳዮች በተደራጀና ጥርት ባለ አኳኋን ከላይ እስከታች አመራሩም ሌላውም መንግስት ሰራተኛ የህዝብ አገልጋይነት መንፈሱ ጋር የሚታዩ ችግሮችና ክፍተቶች ለይቶ በፍጥነት መፍታትና በዚህ ደረጃ የሚጠበቅበትን ኃላፊነት እንዲወጣ በአጠቃላይ የተቀረጸ የለውጥ አቅጣጫና ሂደት ነው። ይሄ በሁሉም ክልሎች ነው እየተካሄደ ያለው። በመንግስት ሰራተኞች ጭምር ከላይ ከአመራር ጭምር እስከ ታች እየወረደ ያለበት ሁኔታ ነው ያለው። በብዙዎቹ እየተጠናቀቀ ነው ያለው። በተጨባጭም ከህዝብ አገልግሎት መስጠት አኳያ ያሉ ችግሮች በየደረጃው ተለይተው በቀጣይ በፍጥነት መፈታት እንዳለበት መግባባት ላይ ተደርሶ በዛ ላይ ወደ ተግባር እየተገባ ያለበት ሁኔታ ነው። ደረጃ በደረጃ ሁለተኛው ታድሶ ተብሎ በቅንጭቡ የቀረበው ከዚህ ከባለፈው ዓመት በተለያዩ ሀገራችን አካባቢ ተከስቶ በነበረው ብጥብጥና ነውጥ ከዛ ጋር በተያያዘ ተጠርጥረው በተለያዩ ማሰልጠኛ ጣቢያዎች የገቡ ህብረተሰብ ክፍሎችን በተመለከተ ከሆነ የተነሳው ጥያቄ ይሄንን በአግባቡ መረዳት እና መገንዘብ ያለብን ይመስለኛል። ምክንያቱም እነዚህ ሰዎች መንግስት በዚህ መንገድ ተሀድሶ ሊሰጣቸው ይገባል ብሎ የህብረተሰቡን ጥያቄ በአንድ ወይም በሌላ መልኩ እነዚህ ሰዎች ተወናብደው ሳያስቡበት ወይ በሌሎች ኃይሎች ግፊት ወይም ደግሞ ትክክለኛ አቋም ይዘው በሰላማዊ መንገድ ለማራመድ ፈልገው ግን በተፈጠረው አጠቃላይ የቡድን ስሜታዊ እንቅስቃሴ ውስጥ ገብተው የነበሩ ኃይሎች ስለነበሩ አንደኛ በወቅቱ የነበረው ሰላም እና መረጋጋት ችግር ውስጥ የገባበት ሁኔታ ነበር። በዚህም የተነሳ መንግስት የአስቸኳይ ጊዜያዎች ማወጅ ድረስ የደረሰበት ሁኔታ ነበር። ይሄ ማለት ሰዎቹ በተለያዩ ሀይሎች ጭምር የውጭ ሀይሎችም ጭምር የሚያንቀሳቅሷቸው በእነሱ መካከል የሚገኙ በጣም ጥቂት አካላት አሉ። ስለዚህ ጉዳዩ ከቁጥጥር ውጭ ወጥቶ ሌላ ነውጥና ሌላ ቀውስ ከማስከተሉ በፊት መንግስት በዚህ ውስጥ የተሰማሩትን ሀይሎች ወይም የህብረተሰብ ክፍሎች በተለያዩ ማሰልጠኛ ተቋሞች አስገብቶ ስልጠናዎችን የሰጠበት ሁኔታ ነው ያለው። ነገር ግን በዚህ ውስጥ ደግሞ ሆን ብለው ብጥብጡን ሲመሩና ሲያስተባብሩ የነበሩ ሀይሎች እነሱ አቅደው ተዘጋጅተውበት ዓላማ አድርገው የሚንቀሳቀሱ ስለሆነ የእነሱ ጉዳይ በህግ እንዲታይ፣ ነገር ግን ይሄ አብዛኛው በዛው ሲካፈል የነበረው የህብረተሰብ ክፍል በአንድ ወይም በሌላ መልኩ ተሳስቶ ተወናብዶ ወይም ደግሞ መስሎት የገባ ትክክልም ነው ብሎ ግን ደግሞ በትክክለኛውን አቅጣጫ በሰላማዊ ና ህጋዊ መንገድ ሀሳቡን ወይም ቅሬታው ማስተናገድ ማቅረብ ሲገባው እዛ ነውጥ ውስጥ የገባውን የህብረተሰብ ክፍል በርከት ያለውን በተለያዩ ማሰልጠኛ ጣቢያዎች አስገብቶ በህገ መንግስት በዚህ በዲሞክራሲያዊ መርሆች ከዚህ ጋር የተያዙ ሌሎች በርካታ ከቀለም አብዮት እና የመሳሰሉ ስልጠናዎች እንዴት ትግልን በሰላማዊ ና ህጋዊ መንገድ ማራመድ እንደሚቻል የመሳሰሉትን ስልጠናዎች የተሰጠበት ሁኔታ ነው ያለው። ስለዚህ በመሰረቱ ትምህርት ነው የተሰጣቸው። ስለሆነም ተአድሶ ነው። እሺ አቶ ታምራት አመሰግናለው። የሰብዓዊ መብት ድርጅቶችን ለሚወክሉት እድል እሰጣለው። ቀደም ሲል ከጠቀሷቸው አንዳንድ ነገሮች መንግስት እንኳ በሰጠው አሃዝ ሀያ ሺ የሚሆኑ ሰዎች ናቸው እዚህ ስልጠና የተባለው ውስጥ እንዲገቡ የተደረገው። ከዚያ ውጭም ሰዎቹ እንግዲህ በወቅቱ ሰላማዊ ጥያቄ ያነሱ እንደነበሩ ዓመቱን ሙሉ ያህል ነው ተቃውሞ የተካሄደው። በኋላ የህዝቡ ጥያቄ በሰላም ሳይመለስ ሲቀርብ የሰብዓዊ መብት ድርጅቶች እንደዘገቡት ሰዎች ሲገደሉ ኋላ ወደ አመፅ ተለወጠ። ጥያቄዎቻቸውም የፖለቲካ ድርሻ ይኑረን፣ ኢኮኖሚ ድርሻ ይኖረን፣ አንፈናቀል፣ ቤት ንብረታችንን አንነጠቅ የሚል ነው። በኮንሶና በወልቃይት ደግሞ የተነሳው የማንነት ጥያቄ ነው። ከዚህ ጋር አያይዘው እንግዲህ አንድ ሌላ አድማጭ አቶ ተስፋዬ አበበ የተባሉ ጥያቄ ልከዋል። መጀመሪያ ስላቅ ነው ነው የሚሉት ይህንን ስልጠና ማለት ስላቅ ነው፣ ታድሶ ስልጠና እየተባለ የሚባለው ስላቅ ነው። ምክንያቱም ሰዎቹ የሰብአዊ መብታቸው ተጥሶ ነው በጅምላ ካምፕ ውስጥ የታጎሩት፣ ይላሉ። ለሰብአዊ መብት ድርጅቶቹ እድል ልስጥና፣ ከዛ አቶ ታምራት ደጀኔ መልሶን ይሰጡናል። አቶ ያሬድ ኃይለማርያም እርስዎን ላስቀድም። አመሰግናለሁ እኔ ይሄ አይነቱ የሕዝብ ጥያቄ ሲያነሳ የአንድ የኅብረተሰብ ክፍል የመብት ነገሮችን ባነሳ ቁጥር በመንግስት በኩል የሚወሰደው እንዲህ አይነቱ እርምጃ አዲስ አይደለም። ልክ ኢህአዴግ ስልጣን በተቆጣጠረበት ጊዜ የደርግ ባለስልጣናትን የኢሰፓ አባላትን በጠቅላላ በየካምፑ ወስዶ ስልጠና ሰጣለሁ ብሎ ያቆየበት፣ ያሰቃየበት ሁኔታ ነበር። በየጊዜው የዩኒቨርሲቲ ተማሪዎች ጥያቄ ባነሱ ቁጥር የመንግስት ምላሽ ሰብዓዊ መብታቸውን ወይም የፖለቲካ ነጻነታቸውን፣ የኢኮኖሚ መብት ጥያቄዎቻቸውን ያነሱ ሰዎችን በገፍ አፍሶ ወስዶ በየካምፑ አንዳንዴ በጣም በሚሰቀጥጥ ሁኔታ የማሰቃየት እና ደግሞ ሰዎች ሁለተኛ አይለምደንም እንዲህ ያለ ጥያቄ አናነሳም ብለው ራሳቸውን ሁሉ እንዲወነጅሉ በማድረግ ከብዙ ስቃይ በኋላ ሲለቀቁም ፈርመው ነው የሚወጡት። ይሄ በአስራ ዘጠኝ ዘጠና ሰባቱ ምርጫ ማግስትም ቁጥሩ ወደ አስራ ስምንት ሺህ የሚጠጋ ወጣት ትውልድ አደባባይ ወጥቶ የሕዝብ ድምፅ ይከበር ስላለ ብቻ ታፍሶ ተወስዶ በየካምፑ ለተለያዩ ተላላፊ በሽታዎች ጭምር እንዲጋለጥ ተደርጎ የተሰቃየበት ሁኔታ የሚረሳ አይደለም። በኦሮሚያ ክልል ለበርካታ ጊዜ የዩኒቨርስቲ ተማሪዎች በእንዲህ አይነት ሁኔታ እንዲሰቃዩ ሲደረግ ነበር። አሁን ደግሞ የዛው አይነት ምላሽ ነው እና ለእኔ ይሄ በተለይ ደግሞ የወጣቱን የዚህችን ሀገር ተስፋ የወደፊት ተስፋ የሆነውን የህብረተሰብ ክፍል ጥያቄ ባነሳ ቁጥር እያፈሱ ተሀድሶ የተለያየ የስልጠና ወይም ራሳቸውን እንዲያርቁ በሚል ስም ወስዶ በየካምፑ በዛ ላይ ግርፋት አለ። የአካልና የስነ ልቦና ችግር ሁሉ እስኪገጥማቸው ድረስ የማሰቃየት እርምጃ ነው። በፈረንጆቹ ቋንቋ ቶርቸር የሚሉት ነገር ነው እየተፈጸመ ያለው እና ይህ አካሄድ መንግስት ሰዎች የሚያነሷቸውን ጥያቄዎች የሚያፍንበት የፖለቲካ የተለዩ አመለካከት ያላቸው ሰዎች አንድም አርፈው እንዲቀመጡ ዝም እንዲሉ ካልያም ደግሞ አገር ለቀው እንዲወጡ ሌላው ሶስተኛው አማራጭ ግን እንዲህ አይነት አደጋ የሚገጥማቸው መሆኑን ፍርሀትን በህብረተሰብ ውስጥ ለማስረት፣ በተለይ ደግሞ በከፍተኛ የፖለቲካ ኃላፊነት ደረጃ ላይ ሆነው ድርጅቶችን ወክለው ጋዜጠኞች ስለ መውገቱ ብቻ እነሱንም ጭምር ለማዋረድ ይሄ ሂውሚሊየት በእንግሊዝኛው፣ ሰዎቹ እንዲሳቀቁ እንዲሸማቀቁ ለማድረግ፣ በዛ ላይ እየቆየ ደግሞ ህዝቡ በመንግስት ላይ ራሱ መተማመን እንዲያጣ ጭምር የሚያደርግ እርምጃ ነው እና በምንም መስፈርት በዓለም አቀፍ የሰብአዊ መብት ድንጋጌዎች የሚሁን፣ በኢትዮጵያ በራሷ ህገ መንግስት የሚሁን፣ መንግስት በእነዚህ ዜጎች ላይ የወሰደው እርምጃ አግባብነት ያለው አይደለም። ምናልባትም ወደፊት እንዲህ ያለውን እርምጃ የወሰዱ የመንግስት ባለስልጣናት ሁሉ የሚጠየቁበት። ይሄ በገፍ ሰዎችን አስሮ ወስዶ ቤተሰቦቻቸው እንዳያዩቸው ለወራቶች ከልክሎ ሕክምና እንዳያገኙ አድርጎ በጣም አሰቃቂ አንዳንዱ እኔ እንደው የግለሰቦች አንዳንድ ኬዝ ራሱ ባነሳ በጣም ይሰቀጥታል፣ እና ተገቢ አይደለም በሰብአዊ መብት ድርጅቶች የሚሆን በምንም መስፈርት ቢወሰድ አሁን የመንግስት ተወካዩ ባነሱት መንገድ በስልጠና ስም ሊመዘገብ ሊታይ የሚችል ነገር አይደለም። አመሰግናለው አቶ ያሬድ ሀይለ ማርያም። ለአቶ ፍስሐ ተክሌ አንድ ጥያቄ ላንብብና እሳቸውም አስተያየታቸውን ያክላሉ። ከደብረ ማርቆስ ነው የመጣው፣ ማለዳ ውቤ የተባሉ ናቸው። ጠይቄልኝ ያሉት የተባበሩት መንግስታት ሰብአዊ መብት ድንጋጌ አንቀጽ አስራ ስምንት እያንዳንዱ ሰው የማሰብ የሕሊና የእምነት ነጻነት እንዳለው ይደነግጋል። የኢህአደግ መንግስት ግን ዜጎችን በግፍ ያለ ፍርድ ቤት ትዕዛዝ በእስር ቤት ማጎሩ አላንስ ብሎ እኔ እንደማስበው ብቻ አስቡ በማለት አማራጭ መረጃ በመከልከል የተለየ ሀሳብና አመለካከት እንዳይይዙ ያስገድዳል። በዚህም የአእምሮ የሕሊና ሰቆቃ ይፈጽማል። ይህም ፈረንጆቹ አእምሮ አጠባ እንደሚሉትና አስገድዶ በማሳመን የሚፈጸም ሰቆቃ ነው። የህወሀት መንግስት ከመጣ ሲቪል ሰርቪስ ኮሌጅ ከሚለው ጀምሮ በተለያየ ቦታ የአቅም ግንባታ ማዕከል ብሎ ባቋቋማቸው ተቋማት በሚቀበለው የእርዳታ ገንዘብ በመቶ ሺህ በሚሆን ህዝብ ላይ ይህን ሰቆቃ ፈጽሟል። በምን መንገድ ነው? እነ ሂትለር ይጠቀሙበት የነበረው የአእምሮ አጠባ ብሬን ዋሽንግ፣ አስገድዶ ማሳመን ኢንዶክትሪኔሽን፣ በኢህአዴግ ባለስልጣናት ስልጠና የሚባለውና በግፍ በታሰረው ህዝብ ላይና ታላቁ የሰው አእምሮ ላይ የሚቀለደው። መደበኛ ትምህርት ቤቶችና ከፍተኛ የትምህርት ተቋማትስ ከዚህ የአእምሮ አጠባ ነጻ ናቸው ወይ? መምህራን፣ ተማሪዎችስ የማሰብ ነጻነት አላቸው ወይ? ይላሉ አቶ ማለዳ ውቤ ከደብረ ማርቆስ። አቶ ፍሳሀ ተክሌ የአምነስቲ ኢንተርናሽናል አጥኚ በምስራቅ አፍሪቃ፣ እስቲ በዚህ ላይ አስተያየትዎን ይስጡንና ወደ አቶ ታምራ ደጀኔ ደግሞ እንመለሳለን። ይቀጥላል። የጥያቄው መልስ ዝግጅት ሌሎችም በርካታ ጥያቄዎች አሉ። ክቡራትና ክቡራን አድማጮች ከእናንተ የመጡ መልሶችም ውይይቶችም ከተሳታፊዎቹ በስፋት ተካሂደዋል። በነገው ምሽት ይጠብቁን፣ ልዩ ዝግጅት ይቀጥላል።